ሰላም ተመልካቾቻችን፣ እንደምን አመሽታችኋል። ይህ የኢትዮጵያ ቴሌቪዥን ነው፣ ኢቲቪ ሃምሳ ሰባት በምዕራፍ ልር ሳትም የሳቱን አበይት ጉዳዮች እናስቀብሉ። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ደረጃ ተወዳዳሪ መሆን የቻለ የአርቲፊሻል ኢንተለጀንስ ተቋም መገንባት መቻሉን ገለጹ። መሶብ የአንድ ማዕከል አገልግሎት የዜጎችን የመልካም አስተዳደር ጥያቄዎች ለመመለስ እና የቴክኖሎጂ አጠቃቀምን ለማዘመን እንደሚያግዝ ተገለጸ። ከውጭ ኢራን ምዕራባውያን ሀገራት ሉዓላዊነቷን የማያከብሩ ከሆነ በኒውክሌር ማበልጸግ ዙሪያ ከማንኛውም ወገን ጋር እንደማትመክር አስታወቀች። የሰዓቱ አበይት ጉዳዮቻችን ናቸው። ከኢቲቪ 57 ዜና ጋር ማህለ የታደለ ነኝ። አብራችሁን ሁኑ ተመልካቾች። ኢትዮ መልህቅ የዓለም 12 በመቶ ንግድ፣ 30 በመቶ የኮንቴነር ዝውውር በአመት አንድ ትሪሊዮን ንግድ ስለሚቀላጠፍበት የቀይ ባህር ቀጠናን ይዳስሳል የዓለም ኃያላንና የመካከለኛ ደረጃ የኃይል ተሰላፊ ሀገራት የጦር ሰፈር በብዛት እየመሰረቱ ባሉበት፣ የሽብር ቡድኖች ቀጠናውን ለመቆጣጠር በሚጣደፉበት መልክዓ ፖለቲካ ከዛሬ ሦስት አስርት ዓመት በፊት ኢትዮጵያ የባህር በርም ወደብም ነበራት። ግዙፍ የባህር ኃይልና ከባህሩ ዳርቻ የድፍድፍ ነዳጅ አጣርታ ትጠቀምም ነበር። የባህር ኃይልም የባህር ኃይል የሚባል ተቋምም በሀገሪቱ ቢሮክራሲ ውስጥ ይታወቅ ነበር። ኢትዮ መልሕቅ ሰኞ ምሽት ሦስት ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልሕቅ። ወደ ቀዳሚው ዜናችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ደረጃ ተወዳዳሪ መሆን የቻለ የአርቴፊሻል ኢንቴሊጀንስ ተቋም መገንባት መቻሉን ገለጹ። ጠቅላይ ሚኒስትሩ የኢትዮጵያ አርቴፊሻል ኢንቴሊጀንስ ኢንስቲትዩትን የጎበኙ ሲሆን ተቋሙ በተለያዩ ዘርፎች አገልግሎት ላይ የሚውሉ ውጤታማ ስራዎች መስራቱን ተናግረዋል። ወንደ ሰናፎወርቅ ዓለም በአርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አስተውሎት ዘርፍ ቀዳሚ ለመሆን እሽቅ ድምድም ላይ ነው። ይህ ዓለም በፍጥነት እየተለወጠበት የሚገኝበት ዘርፍ ለኢትዮጵያም እድገት ወሳኝ ነው የሚል አቋምን የያዙት ጠቅላይ ሚኒስትር አብይ አህመድ በእሳቸው ሀሳብ በምንጭነት ተቋም እንዲቋቋም አድርገዋል። ጠቅላይ ሚኒስትሩ ለሀገሪቱ ወሳኝ መሆኑንም በወቅቱ በዚህ መልኩ ነበር የገለጹት። አርቲፊሻል ኢንቴሊጀንስ ለሀገራችን ኢትዮጵያ በእጅጉ ከሚያስፈልጉ ኢንቨስት ማድረግ መከታተል መመራመር፣ ከሚገባን የዘመኑ ቴክኖሎጂዎች ውስጥ ግንባር ቀደሙ ነው። አርቲፊሻል ኢንተሊጀንስ የማይነካው ሴክተር የለም። በእርሻ አይተኬ ሚና ያለው፣ በኢንዱስትሪ አይተኬ ሚና ያለው፣ በጤና አይተኬ ሚና ያለው፣ በሰርቪስ በትሬድ፣ በየትኛውም ሴክተር ብትሄዱ አርቲፊሻል ኢንተሊጀንስ በጣም እጅግ ግዙፍ የሆነ ጠቀሜታ ለኛ ይሰጣል። በ2013 ጠቅላይ ሚኒስትሩ ይህንን ከተናገሩበት ጊዜ ወዲህ በዘርፉ ኢትዮጵያ የምትጫወተውን ሚና ከፍ ለማድረግ የሚያስችሉ ስራዎች ተሰርተዋል። አሁን ተወዳዳሪ መሆን የሚችልም ተቋም ተገንብቷል። ኢትዮጵያ ይህንን ጠንካራ ተቋም መገንባት የቻለችው ታዲያ ሌሎች መንግስታት ስለ ጉዳዩ በቂ ግንዛቤ ባልጨበጡበት ወቅት ነው። መንግስታት በቅጡ ከኩባንያዎች ባሻገር በደንብ ተረድተው ፖሊሲ ሳያስቀምጡ ተቋም ሳይገነቡ ኢትዮጵያ ኤአይን ተገንዝባ በሰነዶቹ አስቀምጣ ፖሊሲ ነድፋ ተቋም ገንብታለች። እንደ ከዚህ ቀደሙ የበይ ተመልካች በርቀት ነገር እየሆን የምትናገር፣ በርቀት ነገር እየሆን የምትሰማ ሀገር ግን አይደለችም። በቅርበት ሰብጀክት ማተሩን ተገንዝባ ልጆቿን አሰልጥና ውጤት እያየችበት ነው። የኢትዮጵያ አርቲፊሻል ኢንተሊጀንስ ኢንስቲትዩትን ተዘዋውሮ የጎበኙት ጠቅላይ ሚኒስትር አብይ አህመድ በዘርፉ የውድድር ሜዳ ላይ ተሳታፊ መሆን አለመቻል ወደኋላ መቅረትን እንደሚያመጣም ጠቁመዋል። አርቲፊሻል ኢንተሊጀንስ የሰው ልጅ የሚያስብበትን መንገድ ኢማጂን የሚያደርግበትን መንገድ ፖስቢሊቲን የሚያይበትን መንገድ እየቀረጸ መጥቷል። ብንፈልግም ባንፈልግም በዚህ ሬስ ውስጥ ራሳችንን ማስገባት ካልቻል ደረጃው የትም ቦታ ይሁን እንደ ሀገር እንደ ከዚህ ቀደሙ ትላልቅ ሬቮሉሽኖች ወደ ኋላ እንቀራለን። የግብርና ሬቮሉሽን አንዱ ለሶስት እያለ መጥቷል። እኛ እዛ ውስጥ አልነበርንም። በሬና ሰውን ማላቀቅ ሳትችል የኖረችበት ዋናው ምክንያት አዲስ እውቀት፣ አዲስ ልምምድ፣ አዲስ ፈጠራ ሲፈጠር ያንን ነገር ለማወቅ እና ለመከተል የነበረው ጉጉት፣ ዝግጁነት እና እሳቤ አናሳ ስለነበረ ጥሩ ተከታይ ለመሆንም አልቻለም። ለመተካከል ሳይሆን ጥሩ ተከታይ ለመሆንም በእጅጉ የቀረን ነበር። አሁን ተቀይሯል ሁኔታው። በኢትዮጵያ የተገነባው የአርተፊሻል ኢንተለጀንስ ተቋም ለሌሎች አርአያ መሆን የሚችል ደረጃ ላይ መድረሱን የተናገሩት ጠቅላይ ሚኒስትሩ በተለያዩ ዘርፎች የሚታዩ ውጤቶችን ማስመዝገቡንም ተናግሯል። በአፍሪካ ደረጃ ሊወዳደር የሚያስችል አሰራር ዘን የሚከተል ተቋም ነው። በጣም በርካታ ፕሮዳክቶች አውጥቷል በሄልዝ ሴክተር የጡት ካንሰር ልየታ ላይ በጣም ትልቅ ውጤት አምጥተዋል። ከሕክምናው ውጭ ግብርና ላይ ፕሮዳክቲቪቲ ለማሳደግ የሚያስችሉ በርካታ የልየታ አቅሞች በፕሮዳክት ደረጃ ገንብተዋል። በሰርቪስ ከወሰድ የሕዝባችን በከፍተኛ ደረጃ ከሚያማርረው ኮምፕሌን ከሚያደርግበት ኤሪያ አንዱ ሰርቪስ ነው። ሰርቪስ ውስጥ ደግሞ የጊዜ ብቻ ሳይሆን የገንዘብ አሻጥሮችም ስላሉበት እና መሶ የሚባለውን ከመቶ በላይ ሰርቪሶች ቨርቹዋሊ የሚሰጠውን ሲስተም የሰራው ኤአይ ነው። ብዙ ሚሊዮን ዶላር አትርፎልናል። ሲስተሙም በእኛ ልጆች የተገነባ ነው። ከሰርቪስ ውጭ ወደ ፋይናንሽል ኢንዱስትሪ ቢገባ ምስ ፋይናንስ ከዚህ ቀደም በብዙ ሚሊዮን ዶላር የገዛ ነውን ኤፍሚስ ሪፕለስ እያደረገ ነው። በከስተም በሬቨኑ ኦቶሪቲ ብንወስድ ከፖርት ጀምሮ ያሉ ሎጂስቲክሶችን ትራክ ለማድረግ የሚያስችል ሲስተሞች ሰርተዋል። የኢትዮጵያ አርቲፊሻል ኢንተልጀንስ ኢንስቲትዩት ወጣቱ ላይ እየሰራ ያለው ስራ የሚበረታታ መሆኑን የገለጹት ጠቅላይ ሚኒስትሩ የመጣው ተጨባጭ ውጤት መንግስት ትውልድ ላይ መስራት እንዳለበት የሚያመላክት ነው ብለውታል። ከዚሁ ጋር በተገናኘ የኢትዮጵያ አርቴፊሻል ኢንተለጀንስ ኢንስቲትዩት ባለፉት አምስት ዓመታት ኢትዮጵያ በዓለም አቀፍ የቴክኖሎጂ ውድድር በንቃት እንድትሳተፍ አድርጓታል ሲሉ የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና ተናግረዋል። ኢንስቲትዩቱ በጤና በግብርናና በአገልግሎት ዘርፎች ከፍተኛ አስተዋጽኦ እያበረከተ ነውም ብለዋል።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 የላንጉጅ ልዩነት የቋንቋ ልዩነት ልዩነቱን አሰፋ ማለት ነው። ቴክኖሎጂ ይህንን ቀለል እያደረገ ነው ያለ ነው። እዚህ ላይም እየሰራን ነው ያለ ነው። የቱሪዝም ሚኒስቴር ህብረተሰቡ የሚያነሳቸውን የቱሪዝም ልማት ጥያቄዎች መመለስ አለበት ሲል የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የቱሪዝም ሚኒስቴርን የ2018 ዓ.ም የመጀመሪያ ሩብ ዓመት ገምግሟል። ለሚኒስቴር መስሪያ ቤቱ ለቀረቡት ጥያቄዎች የቱሪዝም ሚኒስትሯ ሰላማዊት ካሳና ሌሎች የስራ ኃላፊዎች ምላሽና ማብራሪያ ሰጥተዋል። ከቀረቡት ጥያቄዎች መካከል በአፋር ክልል ሊገነባ የታሰበው የሉሲ ሚውዚየም ግንባታ ለምን ዘገየ የሚል ሲሆን፣ በተለያዩ ምክንያቶች ግንባታ የዘገየው የሉሲ ሚውዚየም ግንባታ በቅርቡ እንደሚጀመር የቱሪዝም ሚኒስቴር አስታውቋል። የቱሪዝም መዳረሻ ስፍራዎችን ማልማት ላይም የበለጠ መስራት ይገባል የተባለ ሲሆን ከክልሎች ጋር በቅንጅት እየተሰራ ነውም ተብሏል። ዜጎች ከቱሪዝም ዘርፉ ተጠቃሚ እንዲሆኑ የስራ እድል ፈጠራ ላይ በትኩረት መስራት እንደሚገባም ተጠቁሟል። በአጠቃላይ ሚኒስቴር መስሪያ ቤቱ በሩብ ዓመቱ ጥሩ አፈጻጸም አሳይቷል ያለው ቋሚ ኮሚቴው በቱሪዝም ዘርፉ ህብረተሰቡ የሚያነሳቸውን ጥያቄዎች ለመመለስ በቀጣይ የበለጠ መስራት እንደሚገባው አቅጣጫ አስቀምጧል። ሲል የዘገበው ሪፖርተራችን መሀሪ አለሙ ነው። የኢኖቬሽን ና ቴክኖሎጂ ሚኒስቴር የማህበረሰቡን የቴክኖሎጂ አጠቃቀም አቅም ለማሻሻል መስራት እንዳለበት ተመላከተ። በህዝብ ተወካዮች ምክር ቤት የሰው ሀብት ልማት የስራ ስምሪት ና የቴክኖሎጂ ጉዳዮች ቋሚ ኮሚቴ የኢኖቬሽን ና ቴክኖሎጂ ሚኒስቴርን የ2018 ዓ ም የመጀመሪያ ሩብ ዓመት የስራ አፈጻጸም ገምግሞ ግብረ መልስ ሰጥቷል። ሚኒስቴሩ የምርምር ውጤቶችን ወደ ማህበረሰቡ ተደራሽ በማድረግና የህብረተሰቡን ኑሮ ማሻሻል ላይ በሁሉም የሀገሪቱ ክፍሎች መሰራት እንዳለበት በቋሚ ኮሚቴው ተገልጿል። የቋሚ ኮሚቴው ሰብሳቢ ነገሪ ሌንጮ በቅርቡ በተቋቋመው የኒክሌር ኢነርጂ ኮሚሽን ምን አይነት ስራዎች ተጀመሩ በሚለው ዙሪያ ለሚኒስቴሩ የስራ ኃላፊዎች ምልከታቸውን አቅርበዋል። ሪፖርተራችን ህይወት አበበ እንደዘገበችው የዘመን አገልግሎት ተደራሽነትና የኢትዮ ኮደርስ የክህሎት ስልጠና ላይ ቋሚ ኮሚቴው ጥያቄዎችን አንስቷል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ በይሳ በዳዳ በቋሚ ኮሚቴው ለተነሱ ጥያቄዎች ምላሽ ሰጥተዋል። የኢሚግሬሽንና ዜግነት አገልግሎት ባለፉት ሶስት ወራት ሰባት መቶ ሰማኒያ ሺህ ፓስፖርት ለመስጠት አቅዶ አምስት መቶ አርባ አምስት ሺህ አራት መቶ ዘጠና አንድ መስጠት መቻሉን አስታወቀ። በዚህም ከቅዱ ሰባ በመቶውን ማሳካት መቻሉ ተገልጿል። የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽን የዜግነት አገልግሎትን የ ሁለት ሺ አስራ ስምንት የበጀት አመት የአንደኛ ሩብ አመት እቅድ አፈጻጸም ገምግሟል። ተቋሙ ከፓስፖርት እደላ ባሻገር የውጭ ሀገር ዜጎች ጊዜያዊና ቋሚ የመኖሪያ ፈቃድ የኢ ፓስፖርት የጉዞና የይለፍ ቃልን ጨምሮ በአጠቃላይ ለ3 ነጥብ 1 ሚሊዮን ተገልጋዮች አገልግሎት መስጠቱን ለቋሚ ኮሚቴው ገልጿል። ተቋሙ አክሎም የሀገር ውስጥና የውጭ ሀገር ዜግነት ያላቸው ተገልጋዮች በህገወጥ ሰነድ አገልግሎት ለማግኘት ወደ ተቋሙ የመጡ ተገልጋዮች ለህግ እንዲቀርቡ መደረጉ በመድረኩ ላይ ተገልጿል። ከእነዚህ ተገልጋዮችም በሩብ አመቱ አስር ነጥብ አምስት ቢሊዮን ብር ገቢ መገኘቱ የተገለጸ ሲሆን ባለፈው ዓመት በተመሳሳይ ወቅት የተገኘው ገቢ ስድስት ቢሊዮን ብር እንደነበር አስታውሷል። ሲል የዘገበው ሪፖርተራችን ሳምሶን በላይ ነው። የፌዴራል መንግስት ለክልሎች የሚያከፋፍላቸውን ድጎማም ሆነ የጋራ ገቢዎች ክፍፍል ስርዓት ፍትሐዊ ለማድረግ አዋጆችንና ደንቦችን በማውጣት ተግባራዊ እያደረገ መሆኑን የፌዴሬሽን ምክር ቤት አስታወቀ። የፌዴሬሽን ምክር ቤት በፊስካል ግንኙነቶችና ተያያዥ ጉዳዮች ላይ ከፌዴራል እና ከክልል ከፍተኛ አመራሮች ጋር ውይይት አካሂዷል። በውይይቱ አዲስ የጋራ ገቢዎች ክፍፍል ቀመር ላይ ለመጀመሪያ ጊዜ ማሻሻያ መደረጉንም የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ገልጸዋል። በዚህም መሰረት የጋራ ገቢው ከማሻሻያው በፊት 42 ቢሊዮን ብር ብቻ የነበረውን የክልሎች ድርሻ በ2017 የበጀት ዓመት 9173 ቢሊዮን ብር ለክልሎች እንዲተላለፍ ተደርጓል ብለዋል። ከክልልና ከፌዴራል ከፍተኛ አመራሮች ጋር በፊስካል ግንኙነቶች ዙሪያ የተደረገው ውይይት ግንዛቤን የሚያሳድግና ፍትሃዊ የሀብት ክፍፍልን የሚያጠናክር መሆኑን የውይይቱ ተሳታፊዎች ተናግረዋል። በደቡብ ኢትዮጵያ ጂንካ አካባቢ የተከሰተው የማርበርግ ቫይረስ በሽታን በአጭር ጊዜ ለመቆጣጠር እየተሰራ መሆኑን ጤና ሚኒስቴር ገለጸ። በኢትዮጵያ በተከሰተው የማርበርግ ቫይረስ ወረርሽኝ ዙሪያ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በጋራ ጋዜጣዊ መግለጫ ሰጥተውበታል። ወረርሽኙ በኢትዮጵያ መከሰቱ ከታወቀበት ኅዳር ሦስት ቀን ጀምሮ የ17 ሰዎች የላቦራቶሪ ናሙና ተወስዶ መመርመሩንና እስካሁን ስድስት ሰዎች ህይወታቸው ያለፈ መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። ወረርሽኙ ከተለየ በኋላ ንክኪ ያላቸውን ሰዎች ከመለየት አንስቶ በየወረዳው የተቋቋሙ የድንገተኛ ምላሽ ሰጪ ማዕከላት ስራ እንዲጀምሩ መደረጉንም ገልጸዋል። ምልከታ በታየበት አካባቢ ንክኪ የነበራቸው 125 ሰዎች ራሳቸውን እንዲለዩ ተነግሯቸዋል ያሉት ሚኒስትሯ እስካሁን ሌላ ቦታ ኬዝ አልተገኘም ብለዋል። በዛሬው ዕለትም ወደ ጂንካ ተንቀሳቃሽ ላብራቶሪና የባለሙያዎች ቡድን መላኩን ዶክተር መቅደስ ተናግረዋል። በንክኪ የሚ ተላለፍ በሽታ በመሆኑ በተለይ ምልክት ካሳዩ ሰዎች ጋር ንክኪን መቀነስ እጁን በሳሙና መታጠብና ሳኒታይዘር መጠቀም እንዲሁም ምልክቶቹ የታየበት ሰው ወደ ሕክምና ተቋም መሄድ እንዳለበት ተናግረዋል። በሽታው በተከሰተባቸው አካባቢዎች የለይቶ ማቆያ ቦታዎችን ከማዘጋጀት ጀምሮ የሕክምና ቁሳቁስና ግብዓት ማሟላት ስራ መሰራቱን ዶክተር መቅደስ ጠቁመዋል። እስካሁን እንግዲህ በመጠርጠር ደረጃ በበሽታው በመጠርጠር ደረጃ ከተባለ በስድስት ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን ነገር ግን በትክክለኛ በላብራቶሪ ያረጋገጥነው የነበረው የሶስቱን ብቻ ነው ማለት ነው። ያ ግን በአጠቃላይ የነበረ የታሪክ ቅኝታቸውን ስንመለከት የንክኬ የሌሎች ነገሮች ያሏቸው ስለሚሆን ሶስት በፕሪዚምቲቭ በእኛ በሜዲካል እና በክሊኒካል ዲያግኖሲሱ ስንጠራው ተጠርጣሪነት በምንለው ማለት ነው። ነገር ግን ሶስቱ በክሊኒካል ላብራቶሪያቸውም የዘረመል ምርመራውን የሚያደረግንባት ከአስራ ሰባት ምርመራዎች ሶስት ፖዝቲቭ ሆኗል ያልናቸው እነዚህን ይጨምራል ማለት ነው። ምልክቶቹ አብዛኞቹ ከሌሎች ምልክቶችም ጋር ተመሳሳይነት ስለሚኖራቸው በተለይ በትኩሳት የጀርባ ህመም፣ እነዚህ የምንላቸው ነገሮች ሲባል ለሌሎች ለጉንፋንም ለሌሎችም ያሉ ምልክቶች ስለሚኖሩ ለየትኛውም ቫይረስ ጥንቃቄ እንደሚደረገው የትኛውም አይነት ሰው ምልክት ሲኖረው ራሱን መጠበቅ ማህበረሰቡንም መጠበቅ ያስፈልገዋል። ይሄ ለሌሎችም የቫይረስ በሽታዎቻችን ያግዘናል ያንን ጥንቃቄ ብናደርግ። ነገር ግን የትኛውም ትኩሳት ያለው ሰው ይሄ በሽታ አለው ማለት እንዳልሆነ ያው ማህበረሰቡ ሊረዳ ይገባል ማለት ነው። በተለይ ንክኪ ያለባቸው ቦታዎች ላይ የራሱ የሆነ የመተላለፍ አቅም ስላለው እነዚህ አይነት ምልክቶች ሲኖሩ በጣም ጠንካራ የሆነ ንክኪ የምንላቸው በተለይ በበሽታው ተጠቅተው የነበሩ ሰዎችና በበሽታው ታሞ ያሉ ሰዎች በሚኖሩበት ጊዜ ያንን የሚያስታምም ከነዚህ ሰዎች ጋር ንክክ ያላቸው ሰዎች የበለጠ ጥንቃቄ እንዲያደርጉ ይመከራል ማለት ነው። ሪፖርተራችን ሞላ ለማየሁ እንደዘገበው የማርበርግ ቫይረስ እስካሁን የተረጋገጠ መድኃኒት የለውም ያሉት ሚኒስትሯ መከላከል ላይ ትኩረት ተደርጎ እየተሰራ ስለመሆኑም ተናግረዋል። ኢትዮ መልህቅ የዓለም 12 በመቶ ንግድ 30 በመቶ የኮንቴነር ዝውውር በዓመት አንድ ትሪሊዮን ንግድ ስለሚቀላጠፍበት የቀይ ባህር ቀጠናን ይዳሰሳል። የዓለም ሀያላንና የመካከለኛ ደረጃ የኃይል ተሰላፊ ሀገራት የጦር ሰፈር በብዛት እየመሰረቱ ባሉበት፣ የሽብር ቡድኖች ቀጠናውን ለመቆጣጠር በሚጣደፉበት መልክዓ ፖለቲካ ከዛሬ ሦስት አስርት ዓመት በፊት ኢትዮጵያ የባህር በርም ወደብም ነበራት። ግዙፍ የባህር ኃይልና ከባህሩ ዳርቻ የድፍድፍ ነዳጃት ጣርታ ትጠቀምም ነበር። የባህር ኃይልም የባህር ኃይል የሚባል ተቋምም በሀገሪቱ ቢሮክራሲ ውስጥ ይታወቅ ነበር። ኢትዮ መልህቅ ሰኞ ምሽት ሦስት ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልህቅ። የኢቲቪ 57 ዜና ቀጥሏል ተመልካቾቻችን በዝርዝር ወደምንመለከተው ዘገባ እንሻገራለን መሶብ የአንድ ማእከል አገልግሎት የዜጎችን የመልካም አስተዳደር ጥያቄዎች ለመመለስ እና የቴክኖሎጂ አጠቃቀምን ለማዘመን እንደሚያግዝ ተገለጸ በአፋር ክልል ኮራ የአንድ ማእከል አገልግሎት ተመርቆ በይፋ ስራውን ጀምሯል ሁሴን መሀመድ የሰመራ ከተማ ነዋሪ የሆኑት አቶ ሁሴን ቡረሃባ የብሔራዊ መታወቂያ ለማውጣት በኮራ የአንድ ማዕከል አገልግሎት ተገኝቷል። በክልሉ ለመጀመሪያ ጊዜ ሁሉም አገልግሎቶች በአንድ ማዕከል የሚገኝበት ስርዓት መዘርጋቱ እጅግ እንዳስደሰታቸው ይናገራሉ። ፈጣሪ ይመስገን፣ የምንፈልገውን አገልግሎት በአንድ ቦታ የምናገኝበት ስርዓት በመዘርጋቱ እጅግ በጣም ደስ ብሎኛል። ከዚህ ቀደም እንደዚህ አይነት አገልግሎቶችን ለማግኘት በጣም እንቸገር ነበር። ይህ ማዕከል ስራ በመጀመሩ ለዜጎችም ሆነ ለንግዱ ማህበረሰብ ጊዜን የሚቀንስና ስራን የሚያቀላጥፍ ነው። በአፋር ክልል ሰመራ ከተማ ኮራ የአንድ ማዕከል አገልግሎት በክልሉ ርዕሰ መስተዳድር አወለ አርባ የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች በተገኙበት ተመርቆ ለአገልግሎት ክፍት ተደርጓል። የአፋር ክልል ርዕሰ መስተዳድር አወል አርባ በመርሃ ግብሩ ላይ ባስተላለፉት መልእክት የአንድ ማዕከል አገልግሎት የዜጎችን የመልካም አስተዳደር ጥያቄዎችን ለመመለስ ቴክኖሎጂን ለማዘመንና የክልሉን ገቢ ይበልጥ ለማሳደግ እንደሚያገዝ ተናግሯል። የአፋር ክልል ኮራ የአንድ ማዕከል አገልግሎት ጽሕፈት ቤት ኃላፊ ከሊል ዓሊ በማዕከሉ የሚሰጠው አገልግሎት ከወረቀት ንክኪ ነፃ መሆኑን ጠቅሰው አሁን ላይ አምስት ተቋማትና 13 አገልግሎቶች በዚህ ማዕከል እንደሚሰጡ ገልጸዋል። በክልል ደረጃ በአፋር ክልል ደረጃ በተለያዩ ሴክተር መስሪያ ቤቶች ላይ የነበሩ ስራዎች ወደዚህ ስናመጣ በዚሁ በመጀመሪያው ፌዝ ላይ ወደ አምስት ተቋማት ከክልሉና ከፌደራል በጋራ ወደ አምስት ተቋማትና አስራ ሶስት የአገልግሎት ስራዎችን ወደዚህ አስገብተናል። ለመጀመሪያ ለዛሬ ፍረስቲፌዝ ቀጣይ ፌዞች ላይ የሚጨምሩ ሌላች የህንፃ ስራዎች አሉ ያላለቁ በዚህ በሁለተኛው ፌዝ ላይ አሁን ዛሬ እዚህ ጋር የሚታዩት ወደ 11 አካባቢ ካውንተሮች ናቸው ዋናው ሙሉ ሲያልቅ ወደ 80 ካውንተር ናቸው የሚያስተናግዱ አጠቃላይ ህንፃው ከመቶ በላይ የሆኑ ሰርቪሶች በአንድ በዚህ ህንፃ ይሰጣሉ። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሮ ኃይሌ የመንግስት አገልግሎቶችና አስተዳደር ሪፎርሞች የተነደፉት ለሁሉም ሴክተር ነው ሲሉ ተናግሯል። የመሶም ማዕከል ላይ ብዙ አገልግሎቶች የመንግስት አገልግሎቶች በአንድ ቦታ የሚሰጥበት ነው ይሄ አንደኛ ጊዜ ይቆጥባል። አንድ ቦታ ላይ የተሟላ አገልግሎት ማግኘት ስለሚቻል ሁለተኛ ወጪ ይቀንሳል። ከሁሉም በላይ ደግሞ ግልፀኝነትና ተጠያቂነት ያለው ይሆናል ተብሎ ነው የሚታሰበው። ና በሀገር ደረጃ እስካሁን ባለው 21 የመሶብ ማዕከላት ወደ ስራ መግባታቸው የተገለጸ ሲሆን በዚህ አመትም ሰባ ተጨማሪ ማዕከል አገልግሎቶች ተጠናቀው በአጠቃላይ ወደ መቶ የሚጠጉ የአንድ ማዕከል አገልግሎቶች በሀገር ደረጃ ስራ እንደሚጀምሩ ተጠቅሷል። ወደ ውጪ አጭር ዘገባችን ደግሞ እንሻገር። ኢራን ምዕራባውያን ሀገራት ሉዓላዊነቷን የማያከብሩ ከሆነ በኒውክሌር ማበልጸግ ዙሪያ ከማንኛውም ወገን ጋር እንደማትመክር አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባስ ካራቺ እስራኤልና አሜሪካ በሀገራቸው ላይ የአየር ጥቃት መፈጸማቸውን ከቀጠሉ ኢራን ራሷን ለመከላከል ዩራኒየም ማበልጸጓን ትቀጥላለች ብለዋል። የኢራን ባለስልጣናት በተሄራን ባደረጉት ውይይት ደግሞ አሜሪካና አጋሮቿ ኢራን የጀመረችውን ኒኩሊየር የማብላላት መርሃ ግብር እንድታቆም የሀይል ማስፈራሪያ እየተጠቀሙ ስለመሆኑ አስታውሰዋል። በዚህም ኢራን የኒኩሌር ኃይል የማብላላቷ ሂደት የህልውናና የሉዓላዊነቷ ጉዳይ መሆኑን አስምረውበታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ተሂራን ቀጠናውን የሚረብሸውን ይህንን አካሄዷን ካላቆመች እርምጃው ተጠናክሮ ይቀጥላል ማለታቸው ተዘግቧል። የኢራን ባለስልጣናት ግን የሀገራቸውን ሉዓላዊነት ያላከበረ ንግግርና ድርድርን እንደማይቀበሉ ይፋ ማድረጋቸውን የአልጀዚራና ና የኤኤፍፒ ዘገባ ጠቁሟል።